ሀገሪቱ በከፍተኛ የውጭ ምንዛሬና ድጎማ ወደ ሀገር ውስጥ የምታስገባው የነዳጅ ምርቶች መካከል ቤንዚን እንዲሸጥ ከተፈቀደለት ቦታ ውጭ በህገወጥ መንገድ በሃይላንድና በበርሜል እየተቸበቸበ ከዋጋ ንረትን ባለፈ በመኖሪያ ቤት ውስጥ በማከማቸት ለሰው ህይወት መጥፋትና ንብረት መውደም መንስኤ በመሆን ላይ ይገኛል። በመድረኩ ለውይይት መነሻ ሰነድ ያቀረቡት የጌዴኦ ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ያሬድ በህገወጥ መንገድ ሊወጣ ከነበረ የቤንዚን ሽያጭ ከአራት ነ 9 ሚሊዮን ብር በላይ ለመንግስት ገቢ መደረጉን ጠቅሰው ህገወጥ ተግባር በሚፈጽሙ ማደያዎች ላይ በአዋጅ መሰረት እርምጃ እንደሚወሰድም ገልጿል። ጥሩ የምናመሰግናችሁ ማደያ ቤቶች አላችሁ። በተለይ ህገወጥነትን ወጥነትን ከመከላከል አንጻር የመጣው ነዳጅም ደግሞ ከሁለት እስከ ሶስት ሳምንት የሚቆይበት ሂደቶች አሉ። በትክክል ስለሚቀዳ ማለት ነው። ግን አንዳንዶቹ ጋር አንድ ሁለት ቀን ተቀርቶ አልቋል የሚባልበትን ማግባብ አለ። እሱ ብቻ አይደለም። ተመላልሶ ሲቀድም ጭምር ደግሞ ዝምታ የሚመረጥባቸው አካባቢዎች አሉ። ህጉም ጥሩ ሆኖ ስለመጣ ያው በርደኑን እናንተ ላይ ጫና ስለሚበዛ ይህንን ማስተካከል የግድላል። ባዳቤቶች ስርዓት ማሳዙ ያስፈልጋል ከህገወጥ ቤንዚን ግብይት ጋር ተያይዞ ችግሩን በስፋት ያነሱት አንዳንድ የመድረኩ ተሳታፊዎች ለመፍትሄው ከማዕከል እስከ ዞን እና ወረዳ ድረስ በቅንጅት ሊሰራ እንደሚገባም ጠቁሟል። የድጎማ ነዳጅ ለህብረተሰቡ ያለማድረስ ራሱ ወንጀል ነው። ምክንያቱም ህብረተሰቡ እንዳይጎዳ ነው መንግስት በአዋጅ በአሰራር አስሮ እያቀረበ ያለው። እኔ ከምርመራ ጋር ተያይዞ ያለውን ጉዳይ ፖሊሶች ጋር ያለው ነገር መታየት ብቻል ከዛም ባለፈ የያዘ ፖሊስ እኮ መጥቶ ለመመስከር ፈቃደኛ አይደለም። መታችሁ ተከራከሩ ተብሎ በተጨባጭ ለወረዳ መልእክት እየተላለፈ በዝምታት አልፎ እኮ ነው ለፍርድ ቤት ለግለሰብ እየተወሰነ ያለው። በጌዲዮ ዞን የማደያ ባለቤቶች በኃላፊነት ባለመስራታቸው ችግሩን ሰፍቶ ህገወጥ የቤንዚን ዝውውሩ በጸረ ሰላም ኃይሎች እጅ ገብቶ ለአካባቢ ሰላም ደህንነትና ጸጥታ ተግዳሮት መሆኑን ነው የጌዲዮ ዞን ብልጽግና ፓርቲ ጽፈት ቤት ኃላፊና የመንግስት ተጠሪ አቶ አበባየሁ ኢሳያስ የተናገሩት። ከእናንተ እጅ በህገወጥ መንገድ የሚወጣ ነዳጅ በጠላት እጅ እየገባ ያለ ነዳጅ ነው። ጠላት እያንሰራራም ያለው ከዚህ አንፃር ነው። ባለማደያዎችም በተለየ መንገድ ደግሞ እንድትወስዱ እና እንድትይዙ የምንፈልገው አሳይመንት አንዱ ወ ነው በሃይላንድ የሚሸጥ ሳይሆን ለጠላት ነው አሳልፋችሁ እየሰጣችሁ አለው ሚለው ግምገማ እንድንመጣ ያስገድደናል። ስለዚህ በምንም መንገድ ከእናንተ ማደያ በህገወጥ መንገድ ነዳጅ መቀዳት የለበትም፣ መውጣት የለበትም። ስለዚህ ይሄን በእጅ በደረሰው ነዳጅ ላይ ኃላፊነት በተሞላ መንገድ መምራት ደግሞ ሚናን ወጣት በታማኝነት መፈጸም የባለማዳዎች ማዳዎች ኃላፊነት ስለሆነ ማለት የችግሩን ምንጭ አውቆ መፍትሄ በመፈለግ ከነዳጅ ግብይት ጋር ተያይዞ የሚነሱ የህዝብ ቅሬታዎችን መፍትሄ ያስፈልጋል ያሉት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ለመፍትሄው ሁሉም ባልሻ አካላት በትኩረት ሊሰሩ ይገባል ነው ያሉት። እኛ ጋር የመጣ ነዳጅ ለምንድን ነው ፕሮፐርሊ ማኔጅ የማይደረጉ ማኑ እዚህ ጋር ችግር እየፈጠረ ያለው የምለው ነገር በደንብ እሱን ማየት ያስፈልጋል። ማለት መጥቶ ለሸኔ ተሽጦ እኛን መልሶ ደግሞ ህብረተሰባችን ድንበር አካባቢ እንዳያርፍ የሚያደርግ ከሆነ ይህ ነው ትልቁ ችግር የሚሆነው። ማለት ምንም እንኳን ማደያ በሌለባቸው አካባቢዎች ላይ በትስስር የሚመጡ ቤንዝኖች እንዴት እየተመሩ ነው የምለው ነገር ክትትል አድርጓል። በዞኑ በሃይላንድ የቤንዚን ሽያጭ እንዲቆምና ነዳጅ ማደያ ባለቤቶች ጀምሮ በህገወጥ ቤንዚን ሽያጭ ላይ የተሰማሩ አካላት በህግ ተጠያቂ እንዲሆኑ ከተግባራቸው እንዲታቀቡ ጥሪ ያቀረቡት ዶክተር ዝናቡ የነዳጅ ምርቶች ግብይትን ስርዓት በማስያዝ ኢኮኖሚውን ለማረጋጋት በቅንጅት ጠንካራ ስራ መስራት ያስፈልጋል ብሏል። በውይይት መድረኩ የዞን የወረዳና ከተማ አስተዳደር የስራ ኃላፊዎች፣ የነዳጅ ማደያ ባለቤቶችና ስራ አስኪያጆች፣ የጸጥታ አካላት ግብረ ኃይልና የትራንስፖርት ዘርፍ ኃላፊዎች የተገኙ ሲሆን በነዳጅ ግብይትና አቅርቦት ላይ የወጣውን አዲሱ አዋጅ ቀርቦ ውይይት ተደርጎበታል።